ሰውን ውደደው እንጂ አትመን። አያችሁ? ሰላም ሰላም፣ እንደምን አላችሁ ውድ የኢትዮ ቲዩቶር ዩቱብ ቻናላችን ቤተሰቦች፣ ሰላምታይ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩቶር ዩቱብ ቻናል። በዚህ ቻናል መሰረታዊ የአማርኛ ና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ዛሬ ይህን ቪዲዮ ካገኛችሁ፣ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን በየጊዜው የመለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከእኛ ጋር የምትፈልጉት አማርኛ፣ እንግሊዝኛ፣ ኦሮምኛ የፈለጋችሁትን ቋንቋ በተለያየ ምክንያቶች የትምህርት እድል ያላገኛችሁት ወይም እያነበባችሁ ትንሽ የሚከብዳችሁ አንዳንድ ፊደላቶች ላይ የምትሳሳቱ በትክክል መጻፍ የማችሉት በቃ በየትኛውም አጋጣሚ መማር የምትፈልጉት በታች ባስቀመጥንላችሁ ስልክ በኢሞ በዋትሳፕ በቴሌግራም እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ በአጭር ጊዜ ውስጥ በትንሽ ወራቶች ውስጥ ዓመታቶቹን ሳይፈጅ ትንሽ ወራቶች ውስጥ በደንብ አንብባችሁ ጽፋችሁ፣ የምትፈልጉትን እውቀት አግኝታችሁ መውጣት ትችላላችሁ ማለት ነው። ቤተሰቦቻችን፣ ዛሬ ደግሞ እንደተለመደው ለእናንተ በጣም አሪፍ ብዬ ያሰብኩትን ቪዲዮ ይዣላችሁ መጥቻለሁ ማለት ነው። የዛሬው ቪዲዮ ያው ልክ እንደ ጤቅስ የምንጠቀማቸው ቤት ውስጥ ታክሲ ውስጥ ምናምን የምታገኟቸው አይነት ጥቅሶች ናቸው ግን አስተማሪ ቁም ነገር ያላቸው ጥቅሶችን ወይም አባባሎችን ይዣላቸው መጥቻለሁ ማለት ነው። እንደምትወዱት እርግጠኛ ነኝ። አምስት ናቸው። ከመጀመሪያው ጀምረን እያንዳንዷን እያነበብ እናያለን ማለት ነው። ቤተሰቦቻችን መጻፍ የምትፈልጉትን እኔ ሳንብ ከሰማችሁ በኋላ እየጻፋችሁ መሞከር ትችላላችሁ። ማንበብ ላይ የምትቸገሩት ደግሞ በደንብ አርጋችሁ ከኔ በፊት ለማንበብ ሞክሩ ከዛ እኔ ሳንብ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው። ውድ ቤተሰቦቻችን አሁን ቀጥታ ወደ ቪዲዮ እንገባለን። ከመጀመሪያው ጀምረን እያየን እንሄዳለን። ሶ የመጀመሪያውን እስኪ ሞክሩ። ማንበብ ላይ የምትቸገሩት ቀደም ብላችሁ ሞክሩና ከዛ እኔ ሳነብ ትሰማላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ፣ መጀመሪያው ምን ትላለች? መታመሙን፣ መታመሙን ታመም ነገ ትድናለ። አያችሁ መታመሙን ታመም ነገ ትድናለ። ከዛ አልጨረስ ነው ቤተሰቦቻችን፣ ወዳጅ እና ጠላትን ትለይበታለ። በጣም አሪፍ አያችሁ መታመሙን ታመም ነገ ትድናለ፣ ወዳጅና ጠላትክን ትለይበታለ። በጣም አሪፍ ሶ ሀሳቡ ልክ እንደ ጥቅስ ይሄ መኪና ውስጥ የሚታገኟቸው እንደገና ደግሞ በቤት ውስጥ በሆነ ቦታ ላይ እንደ ጥቅስ የሚቀመጥ አይነት አባባል ነው፣ ግን ቁም ነገር አለው። ለምሳሌ መታመሙን ታመም ነገ ትድናለ ስባል ምን ማለት ነው? የሆኔ ሰው ቢያመው ታሞ ይተኛል፣ ከዛ በኋላ ከሆኔ ቀን በኋላ ይሄድናል። ግን በዛ መሀል ላይ ታሞ ሲቸገር የትኞቹ ናቸው የትኛው ወዳጆቹ ናቸው ደርሶ እሱን ያገዙት ወይም እሷን ያገዙት ስንቶች ናቸው የምለውን ይለያል ማለት ነው። ጠላትንና ወዳጁን ይለይበታል ማለት ነው። ማን ለሱ ጠላት እንደሆነ ማን ደግሞ ወዳጅ እንደሆነ ማን አዝኖ መጥቶ እንደሚጠይቅ እንደማይጠየቅ በባል ውስጥ በበሽታ ውስጥ ሆኖ ያን እነሱን ይለያል ማለት ፈልጎ ነው ማለት ነው። መታመሙን፣ ታመም ነገ ትድናለ፣ ወዳጅና ጠላት ክን ትለይበታለ ይላል ሶ ይሄኛውን ሀሳብ አሁን የሆነ ቦታ ላይ ቢታገኙት በሶሻል ሚዲያ ሊሆን ይችላል፣ በመኪና ውስጥ ሊሆን ይችላል፣ ወይም በሆነ ሰው ቤት ሊሆን ይችላል። እንደዚህ አይነት ጥቅስ ካገኛችሁ በትክክል አንብባችሁ ሀሳቡን ታገኛላችሁ ወይ? አብዛኞቻችሁ አዲስ እየሞከራችሁ ማንበብ ላይ መጻፍ ላይ ገና እየጠነከራችሁ እንዳላችሁ አምናለሁ። ስለዚህ አብዛኞቹ ደግሞ በዚህ በዩቱብ ብቻ ተምሮ መጽሐፍና ማንበብ እየሞከሩ ያሉ ተማሪዎች አሉ። አብዛኞቹ ደግሞ ከኛ ጋር እየተማሩ በትንሽ ጊዜ ውስጥ ደግሞ አውቆ የሚወጡ ተማሪዎች አሉ ማለት ነው። ስለዚህ እነሱም ደግሞ እንደዚህ አይነት አባባሎችን ርዝም ያሉ ጽሁፎችን ሲያነቡ እራሳቸውን በደንብ እያጠናከሩ ይመጣሉ ማለት ነው። ቤተሰቦቻችን ሶ እናንተም በደንብ አድርጋችሁ ሳታቋርጡ ከተለማመዳችሁ በቀላሉ ልታንቡ፣ ልጽፉ ትችላላችሁ ማለት ነው። ቤተሰቦቻችን ሶ አንደኛው ምንድን ነው ያልነው መታመሙን ታመም ነገ ትድናለ ወዳጅና ጠላት ትለይበታለህ የሚለውን አባባል ወይም ጥቅስ አይተናል ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁን ደግሞ ሁለተኛ ይቷን እናያለን ማለት ነው ቤተሰቦቻችን። ቀለል ያሉ ጽሑፎች ናቸው በጣም ግልጽ ናቸው። እናንተ ሞክራችሁ በቀላሉ ልታነቡት ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ ኦኬ። ሁለተኛ ምን ይላል? ለነገረኛ ለነገረኛ ሰው ለነገረኛ ሰው ጀርባህን ስጠው። አያችሁ? ለነገረኛ ሰው ጀርባህን ስጠው። ለነገረኛ ሰው ጀርባህን ስጠው። አያችሁ ለነገረኛ ሰው ኦፐን መሆን የለባችሁም፣ ወይም ፍቃደኛ መሆን የለባችሁም። እሱ ስመጣ ለማውራት ሲፈልግ የሆነ ነገር ሊያማክራችሁ ስፈልግ ፈቅዳችሁ ወደ እናንተ እንዲመጣ ማድረግ የለባችሁም ማለት ነው። ለምን ነገረኛ ሰው ትንሽ ነገር ከእናንተ ወስዶ ነገር ስለሚፈልግ፣ ለሱ ፊት መስጠት የለባችሁም ማለት ነው። ለነገረኛ ሰው ጀርባህን ስጠው ለነገረኛ ሰው ጀርባህን ስጠው። በጣም አሪፍ። ይህኛውን አሁን በቃ በትክክል አንበባችሁ ከተረዳችሁ ትክክለኛ መንገድ ላይ ናችሁ ማለት ነው። ያው አብዛኞቻችሁ ቃላት ምስረታ ከጨረሳችሁ በኋላ ወደ ረዣጅም ጽሁፎቹ ጋር ስትመጡ እንደምትቸገሩ አውቀዋለሁ። ለምን እናንተ አሁን ቃላቶቹ በተናጠል ቢመጡ በትክክል ትጠሯችኋላችሁ፣ ግን እንደዚህ ረዘም ብሎ አንድ ላይ ሲመጡ ተንሽን ትሆናላችሁ ማለት በትክክል አልጠራም ብላችሁ ስለምትገምቱ ትሳሳታላችሁ ማለት ነው። ግን በኮንፊደንት የትኛውም ነገር ቢሆን ምንም ቢሆን እሞክራለሁ ብላችሁ ከወሰናችሁ ግን በትክክል ነው የምታነቡት። ሰው ሁለተኛው ምን ይላል? ለነገረኛ ሰው ጀርባህን ስጠው። ለነገረኛ ሰው ጀርባህን ስጠው የምለው ጥቅስ ወይም አባባሉን አይተናል ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ኦኬ። ለመጻፍ የምትፈልጉት ደግሞ አሁን ለነገረኛ ሰው ጀርባህን ስጠው የምለውን እኔ ሳኔ በመጀመሪያ እንደሰማችሁት ሄዳችሁ በደብተራችሁ ላይ ለነገረኛ ሰው ጀርባህን ስጠው የምለውን ትጽፋላችሁ ከጻፋችሁ በኋላ ከራሳችሁ አይምሮ ነው የምጽፉት ይህኛው ሳታዩ ማለት መጀመሪያ ይህንን ድምፅ ትሰማላችሁ አንድ ከዛ በኋላ በደንብ ሳትሸመድዱ ሄዳችሁ በራሳችሁ ደብተር ትጽፋላችሁ ጽፋችሁ በትክክል ከጻፋችሁ በቃ ኦኬ እናንተ ትክክል ናችሁ ካለሆነ ግን መታችሁ የቱ ጋር እንደተሳሳታችሁ ራሳችሁን ታርማላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ሶስተኛ ደግሞ ፍቅር ፍቅር አሉት፣ ፍቅር ፍቅር አሉት ስሙን አሳንሰው፣ ከድንጋይ ይከብዳል ለተሸከመው ሰው። በጣም አሪፍ። ይህኛውም ደግሞ በጣም ደስ የሚል አባባል ነው ወይም ጥቅስ ነው ማለት ነው። ያው ምን ይላል? አንድ ላይ ፍቅር ፍቅር አሉት ስሙን አሳንሰው፣ ከድንጋይ ይከብዳል ለተሸከመው ሰው። አያችሁ እዚህ ጋር አሁን መልእክቱ ምንድነው? ማለት ነው አንዳንድ ሰው ያፈቀረ ሰው ስለ ፍቅር ያውቃል ለማለት ሲፈልግ ነው እንደዚህ አይነት ነገሮች የሚጠቀመው ማለት ነው። ለምሳሌ ያላፈቀረ ሰው ፍቅር እንዴት እንደሚጎዳ እንደገና ደግሞ እንዴት እንደሚያሳምም ምናምን ሊያውቀው አይችልም። ስለዚህ ስሙን ቀለል ላድርጋችሁ ፍቅር ፍቅር ትላላችሁ፣ ግን ለተሸከመው ሰው ወይም ላጋጠመው ሰው ላፈቀረው ሰው ከድንጋይ የሚከብድ ነገር ነው ፍቅር ለማለት ፈልጎ እዚህ ጋ ፍቅር ፍቅር አሉት ስሙን አሳንሰው ከድንጋይ ይከብዳል ለተሸከመው ሰው። በጣም አሪፍ። እንደዚህ አይነት አባባሎችን በቀላሉ እየጻፋችሁ ለምን እነኚህ አይነት ነገሮችን አሁን ለመጻፍ ራሱ ደስ ይላችኋል። አያችሁ፣ የሚደብር ወይም የሚያሰላች አይነት አባባሎች አይደሉም። ስለዚህ ደስ ስለሚሉ እነሱን እየጻፋችሁ የመጻፍ ብቃታችሁን ታሳድጋላችሁ ማለት ነው። ከዛ ደግሞ እንደዚህ አይነት ጥቅሶችን ደግሞ እያነበባችሁ ስታነቡ በቃ ይሄኛውን አሁን ለምሳሌ ከዚህ በፊት ረዣዥም ነገር ማታነቡ ከሆነ ቃላት ምስረታ ከጨረሳችሁ በኋላ እንደዚህ አይነት ጽሑፍን ለምሳሌ በሆነ ቦታ ላይ አግኝታችሁ ብታነቡ የምር በጣም ነው ደስ የምላችሁ። በግልጽ ምናግራችሁ ማለት ነው። አሁን ለምሳሌ እኔም ሳነብ እንደዚህ አይነት ጽሑፎች ደስ ይለኛል። ግን አሁን እናንተ መጀመሪያ ከዚህ በፊት ማንበብ ብዙ አትችሉ ብለን እናስብና፣ አሁን ከተማራችሁ በኋላ በዩቱብ ወይም በግልም ቢሆን ተምራችሁ ፊደላቶችን ከጨረሳችሁ በኋላ ቃላት እየመሰረታችሁ ቃላት መጥራት ከጀምራችሁ በኋላ ደግሞ እንደዚህ አይነት አባባሎችን ወይም ዓረፍተ ነገሮችን ሀሳቦችን ማንበብ ስትጀምሩ አንበባችሁ በራሳችሁ ስትረዱ በጣም ነው ደስ የምለው፣ የእውነት ነው የምላችሁ። ሰዎ እንደዚህ አይነት ነገሮችን ለማድረግ በደንብ ተስፋ ሳትቆርጡ በደንብ አድርጋችሁ በየጊዜው መለማመድ ይጠበቅባችኋል ማለት ነው። ቤተሰቦቻችን በጣም አሪፍ ሰዎ ሶስተኛዋ በጣም ደስ የምትል ጥቅስ ናት። ምንድን ናት ያልናት ፍቅር ፍቅር አሉት ስሙን አሳንሰው ከድንጋይ ይከብዳል ለተሸከመው ሰው በጣም አሪፍ ኦኬ ሶ እችኛን አሁን እየጻፋችሁ በደንብ አድርጋችሁ ወይም በራሳችሁ እየጻፋችሁ እንደገና ደግሞ ማንበብ የሚትፈልጉት እያነበባችሁ መሞከር ትችላላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አሁን ደግሞ ወደ አራተኛ እንመጣለን ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ስለዚህ አራተኛዋ ደግሞ ምን ትላለች? አራተኛዋ ሰውን ውደደው እንጂ አትመን። አያችሁ፣ ሰውን ውደደው እንጂ አትመን ትላለች። ሰውን ውደደው እንጂ አትመን። ያ ማለት ምን ማለት ነው ቤተሰቦቻችን? ብዙ ሰው ብዙ እኛ የምንወዳቸው ሰዎች አሉ፣ የምናምናቸው ሰዎች አሉ። ያው ሰው አይታመንም ማለት አይደለም፣ ግን እዚህ ጋር ምንድነው? ዋናው ዓላማ የሆነ ሰው እናንተ ከልብ አምናችሁ ከሆነ ጊዜ በኋላ ሊቀየር ሁላ ስለሚችል ሰውን በደንብ አድርጋችሁ መውደድ ትችላላችሁ፣ ግን ሙሉ በሙሉ እንደ ፈጣሪ አድርጎ ሰውን ማመን ተገቢ አይደለም ለማለት ፈልገው ነው ማለት ነው። እንደዚህ አይነት ጥቅሶችን ወይ እንደዚህ አይነት አባባሎችን የምንጠቀመው በሀገራችን ሰ ሰውን ሙሉ በሙሉ መቶ ፕረሰንት ማመን ጥሩ አይደለም ለማለት ያክል ነው ማለት ነው። ቤተሰቦቻችን በጣም አሪፍ ሰ እንደዚህ አይነት ነገሮችን በቀላሉ እያነበባችሁ የማንበብ ብቃታችሁን እንድታዳብሩ አበረታታችኋለሁ ማለት ነው። ቤተሰቦቻችን በጣም አሪፍ ቤተሰቦች። ኦኬ አራተኛዋን አይተናታል። ለአራተኛዋ ምንድን ናያልናት? ቤተሰቦቻችን ሰውን ውደደው እንጂ አትመን የምትሏል ጥቅስ ወይም አባባል አንብበናታል አንብበናታል ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ሰውን ውደደው እንጂ አትመን የምለውን እናንተ ደግሞ በትክክል ይሄኛውን ሳታዩ መጻፍ ትችላላችሁ ወይ የምለውን በደብተራችሁ ላይ እየጻፋችሁ ትሞክራላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሌላኛው ደግሞ መጨረሻ ላይ አምስተኛው ምን ትላለች? ከክፉ ጎረቤት ይሻላል ባዶ ቤት አያቸው ይሄኛው፣ አሁን እንደ ጥቅስ የምንጠቀመው ነው። ሰው ቤት ምን ይላል? ከክፉ ጎረቤት ይሻላል ባዶ ቤት። ከክፉ ጎረቤት ይሻላል ባዶ ቤት። እንደዛ ስንልመል ማለታችን ነው ክፉ ጎረቤት ከሆነ ቤትኛው ነገር ስለሚቀናባችሁ ወይም ስለሚያስጨንቋችሁ እናንተ እንደውም ከነሱ ጋር ሳትኖሩ ባዶ ቤት ላይ ብቻችሁ ብትኖሩ ይሻላል እንደማለት፣ ወይም ከክፉ ሰው አጠገብ ከመሆን ብቻችን መሆን ይሻላል የሚለው ለማሳየት ያክል ከክፉ ጎረቤት ይሻላል ባዶ ቤት። ኦኬ። ስለዚህ ከክፉ ጎረቤት ይሻላል ባዶ ቤት። በቃ ይሄኛውን ደግሞ እናንተ በራሳችሁ ላይ ለምሳሌ ይሄኛው ሳታዩ መጻፍ ትችላላችሁ የምለው አንድ ነገር ነው ማለት ነው። ከቻላችሁ በደንብ አድርጋችሁ ከጻፋችሁ ሌሎችንም ለመጻፍ ወደኋላ አትሉም ማለት ነው። ቤተሰቦቻችን ከዚህ በፊት ከሰላምታ ጋር የተገናኙ እንደገና ደግሞ ከሰዎቹ ጋር ስናወራ እንዴት መልስ መመለስ እንዳለብን፣ እንዴት መጠየቅ እንዳለብን አይነት ነገሮች ብዙ ነገሮችን እያየን ነበር የመጣ ነው። ሶ አብዛኞቻችሁ እንደምትነግሩን ከሆነ ከዚህ ከዩቱብ እየተማራችሁ ከባዶ ከመጀመሪያው ጀምራችሁ ከመሰረቱ ጀምራችሁ አሁን እያነበባችሁ እየተቀየራችሁ እንደሆነ ተስፋ አደርጋለሁ። አብዛኞቻችሁ ደግሞ እየደወላችሁ የነገራችሁ እናመሰግናለን። በርቱ፣ ቀጥሉ። ያው ትምህርት ትዕግስት ይፈልጋል ማለት ነው። ሌሎችም ደግሞ አዲስ ይህ ቪዲዮ ያገኛችሁት በደንብ አድርጋችሁ በየጊዜው ከሞከራችሁ በትክክል ማንበብ መጻፍ፣ አማርኛ እንግሊዝኛ፣ የፈለጋችሁትን ቋንቋ ከተማራችሁ በአጭር ጊዜ ውስጥ መልመድ ትችላላችሁ ማለት ነው። ቤተሰቦቻችን አሁን እኛ ስናስተምር ለየት የሚያደርገን ትምህርት ቤት ገብታችሁ በአመታቶች የምታነቡትን የምታውቁትን ትምህርት እኛ ጋር በወራቶች ውስጥ በአምስት ወር ስድስት ወር በአራት ወር አውቃችሁ እንድትወጡ እናደርጋችኋለን ማለት ነው ቤተሰቦቻችን። ሶ ይሄኛው ቪዲዮ ለሌሎቹም እንደእናንተ ለመማር ለሚፈልጉት እንዲደርስላቸው ሼር ላይክ ማድረግ እንዳረሱ እንደገና ደግሞ ኮመንት እያደረጋችሁ ከዚህ አባባሎች ወይም ከዚህ ጥቅሶች አንድ እየጻፋችሁ ሊሆን ይችላል። አመሰግናለሁ፣ ታንኪዩ ሊሆን ይችላል። የትኛውም ነገር ኮሜንት ላይ እየጻፋችሁ ከወጣችሁ ቪዲዮችን ወደ ላይ እየወጣ እንዲታይ ያደርጋል ማለት ነው ቤተሰቦቻችን እስካሁን ደግሞ በደንብ አርጋችሁ እያበረታታችሁን ላይክ ሼር እያደረጋችሁ ስለሆነ ከልብ እናመሰግናለን። ቤተሰቦቻችን መማር የምትፈልጉት በታች ባስቀመጥንላችሁ ስልክ በኢሞ በዋትሳፕ በቴሌግራም እየደወላችሁ መቀጠል መማር ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄ ካላችሁ መጠየቅ ትችላላችሁ። እንዲሁ በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።